ይልቅስ የኔዎች! አሁን በቀደምለት አሁን ቅርብ ጊዜ ሳለሁ ስራ ቦታ፣ ለመዝናናት ቢጤ ነበረን ጨዋታ፣ ከኳስም አይነቱ ከግር ከመረቡ፣ ደግሞ ከቴኒስም ተጧጡፏል ግቡ። ታዲያ ከተመልካች ነበርኩና አንዱ፣ እንዳለኝ ታወሰኝ የኳስማ ልምዱ፣ አዎ በልጅነት በማያልቀው ጉዱ። ነሽጦኝ ስሜቱ እንደ ድሮ መስሎኝ ልጫወት ዘንድሮ ብሞክረው ከዳኝ! ወገቤ በቁጭት ታምሜያለሁ አለኝ። አይዞኝ ወገቤ ልቤም አትከፋ፣ ጉልበቴም በርታልኝ ፅናልኝ በተስፋ! ዓይኔም አብሽርልኝ ባያሃቸው ጊዜ፣ አመስግን ተደሰት አይንካህ ትካዜ። በእርግጥ ያስተክዛል አንዳንዴ ትዝታው፣ በኔ እግር ቆሞ አስተውሎ ላየው፣ ስንት ነገር ነበር በነበር የቀረው! አይቻልም እንጂ ቢቻል ማፀድቀው ድሮን በዘንድሮ ለውጬ ማረገው። ተጫውቼ አልጠግብ እንዲያ ተራግጬ፣ እውለው ነበረ በየትም ሩጬ፣ አልሐምዱሊላህ እንጂ ቀርቶ በትዝታ ስንቱን አስታወሰኝ ያየሁት ጨዋታ። ብቻ አላህዬ አድርገህኝ ጤና! ከዚህ በበለጠ በህልሜ እንድፀና፣ ስለሁሉም ነገር አመስግኜህ ጌታ በፈቀድከው ልኑር በመልካም ትዝታ። አዎ ልንገራችሁ እግርና እጆቼ፣ ስሙኝ በጥሞና ስላችሁ አውግቼ። በዚያ በዘመኔ ስኖር ተደስቼ ስንቶች በተኙበት በዚያው ወገኖቼ፣ ዘላለም ቀርተዋል እኔ ተነስቼ። እያሰብክ ያለህው አንተም ጭንቅላቴ፣ ሳትዋሽ ንገረኝ ስኖር በህይወቴ፣ ስንቱ ነው እንዲሁ? አብዶ ጨርቅ ጥሎ፣ ከኋላ የቀረ እያለ የሌለ ከራስ ተነጥሎ። አሁን በቆምኩበት ዛሬን ባየሁበት፣ በወገብና እግሬ አይኔም በቃኘበት እንዲህ በፃፍኩበት ለንባብ ላበቃ፣ ያለኝ ስለሌለው በምኞት በሲቃ፣ ስንት አለ በዓለም ለእድል ያልበቃ። እሺ ይሁንና ሁሉም ይቅርና! ከማለዳ እስካሁን ስንተነፍስ ደህና፣ ስንቱ ቀርቶስ ይሆን እስትንፋስ ተቋርጦ? እኛ በጨዋታ ሳለን ተመስጦ፣ ልባችን በደስታ በሀሴት ተውጦ። ብቻ ስለሰጠኝ ያለኝን አብልጦ! ከትናንተም ዛሬ ያሻውን መራርጦ፣ ነገም ኢንሻላህ ስላለልኝ ጌታ፣ ስላለልኝ እሱ፣ ድሮን ላትመልሱት ሆዴን አታላውሱ። ድሮን ላትመልሱት ሆዴን አታላውሱ። ይልቅስ የኔዎች አካላቶቼ ሆይ! ተዓምር ሰሪውን በምድር በሰማይ፣ ስለሁሉም ነገር አመስግኜው ጌታን በፈቀድከው ልኑር አትንኩ ትዝታን። በፈቀድከው ልኑር አትንኩ ትዝታን። እለተሰኞ 3 ሰዓት ከ18 ማታ ሰኔ 16 2017 ዓ.ም ሰላም ለዓለማችን ሰላም ለሰው ልጆች፣ ሰላም ለአፍሪካ፣ ሰላም ለናንተ፣ ሰላም ለኢትዮጵያ። ሳዳም አብዱ ሳድ፣ አዲስ አበባ፣ ኢትዮጵያ። ኢትዮጵያ ለዘላለም ትኑር!